ሄሎ አቤት። ሄሎ ሄሎ፣ የቀጥታ ስርጭት ነው አውቀሻል። እሺ፣ የመጀመሪያዋ ገቢ ማን ልበል? መክሊት እባላለሁ። እሺ መክሊት፣ እንዴት ነሽ? ደህና ነሽ ወይ? ደህና ነኝ። እሺ ምን ልታዘዝ? ምን እናውራ? በጣም ነው ሰዎችን ማውራት መሰራ በጣም

ከማታቂው ሰው ጋር ነው ከወንዶች ጋር በቃ በጣም ከማታቂያቸው ሰዎች ጋር ነው ወይስ የምታቂያቸው የጎረቤት ሰዎች ከሆኑስ በጣም መቀርባቸው ከሆነ ትንሽ ይሻለኛል ይሻለኛል ማለት ምንድን ነው ለምሳሌ የቅርብ ሚስጥር ወሬ ምናምን ታወሪያለሽ ወይስ ኖርማል ሰላም መባባል ብቻ ነው እንደዛ አላወራም ግን እንጂ ከላይ ከላይ የሆነ ነገር ትንሽ አወራለሁ መልካም እሺ እንደዛ ከሆነ ይኸውልሽ የፍርሃት ችግር በሁለት አይነት መንገድ ነው። ከአስተዳደግ የሚመጣ አለ፣ ከመንፈስ የሚመጣም አለ። ግን በብዛት ከአስተዳደግ ይመጣና ወደ መንፈሱ ይህን ነገር ተመችቶት ያዞሯል፣ ወደ ራሱ ማለት ነው። አስተዳደግ ላይ ችግር ሲፈጠር ሀሳባቸው መግለጽ የማይችሉ ልጆች አሉ። ሲያወሩ ዝም በል ተብሎ አፉን እንዲለጉም የሚደረግ ቁም ነገር እንደሚያወራ ቁም ነገር አወራሁ ብሎ ሲያወራ አፉን የሚያዘጉት ቤተሰቦች ውስጥ ካደገ ማውራት አይፈልግም። ቁም ነገር አላወራም፣ እኔ ተደማጭነት የለኝም ብሎ የሚያስብ ሰውም እንዲህ ሊያስብ ይችላል። አጠገብሽ የሚሰማ ድምፅ አለ የእኔ እህት? እሺ። ስለዚህ ምናልባት ካስተዳደግ ይሆን? ወንድሞች እህቶች የሉሽም? ከእነሱ ጋር አታወሪ? ማትጫዎች ለምን? ጓደኞች የሏቸውም? ቤት አይመጡም? ጓደኞች የሏቸውም። ቤተሰቦችሽ አይመጡም። ሰዎች ቤት ውስጥ አሏቸው እኮ። ምን ይሉሻል? ዝም ስትያቸው ምን ስም ይሰጡሻል? ለምን ማትጫዎች ሆነው የሚሉሽ? ወይስ በቃ ኦልሬዲ ባህሪሽን አውቀውት እሷ ባህሪዋ ነው ብለው ይዘውታል፣ በቃ ባህሪዋ ነው። አንቺ ግን ችግር ነውና፣ መድሃኒት መውሰድ ጀምሬ ነበር። የት የት ስትሄጂ? ሐኪም ቤት። የምን ችግር ነው አሉሽ? ስም አለው፣ ሶሻል አንዛይቲ ምናምን ይባላል። እሺ፣ ከዛ ሂጅ። ታከምኩኝ፣ መድሃኒት ወሰድኩ ምናምን። የሰፈር ጓደኛ የለሽም? የሰፈር ጓደኛ፣ ሴት ጓደኛ የለሽም? የለኝም። በቃ አልችልም። የሆነ ሰዓት ላይ በቃ እያቃተኝና ከሰው ጋር ማውራት ጀምሮና አቋርጬ ይወጣለሁ ምናምን፣ በቃ ልቤ በጣም ይመታል፣ እና በቃ አልችልም። የሆነ ሰዓት ላይ ምንድን ነው ደስ የሚልሽ? ረጅም ሰዓት ስታረጊው ደስ የሚልሽ ምንድን ነው? በቃ ብቻዬን። እኮ እኮ ብቻሽን ሆነሽ ምንድን ነው የምታረጊው? መጽሐፍ ታነቢያለሽ? ፊልም ታያለሽ? ሰላም አለኝ ምንም ባላረግም። አ ስለዚህ መጽሐፍ ታነቢያለሽ? ፊልምስ ጀምረሽ ትጨርሸዋለሽ አሁን ይህን ይጠይቁሽ። ለምን መሰለሽ አንቺ ውስጥ ያለው መንፈስ ከሰው ጋር ስትግባቢ ሰዎች የሚነግሩሽን ነገር ሰምተሽ የምትለወጪ እና መፍትሔ ማነው? ሰዎች የነገሩሽን ማንኛውም ትምህርት ተምረሽ አይምሮች ቶሎ የሚቀበል የሚገባሽ ስለሆነ ከሰው ጋር እንዳትግባቢ የነገሯትን የምትሰማ ያነበበችውን የምታገኝ እንደገና ደግሞ የነካቸው ነገር ሁሉ የሚባረክላት ልጅነች ብሎ እድልሽን ቀድሞ ስላነበበ ከሰው ጋር እንዳትጠጋጊ ያደረገ መንፈስ አለ፣ አብሮ የተወለደ። ለምንድን ነው መሰለሽ ብቻሽን ስትሆኝ ምን ታረጊ ያለሽ አልኩሽ። እንደው ከሰው ተደብቀሽም እኮ ብቻሽን ነገር አዘን ብሎ ሊሆን ይችላል ብዬ ስላሰብኩ ነበረ። ግን መንፈሱ ምንም ነገር እውቀት እንድታውቂ አይፈልግም። አስቢ፣ ብቻሽን ሆነሽ እንኳን መጽሐፍ ማንበብ አትፈልጊም። ያ ማለት በራቸውን ዘግተው መጋረጃ ዘግተው ጨለማ ክፍል ውስጥ እንደሚቀመጡ አይነት ሰዎች ነሽ ማለት ነው፣ አይደለም? አሁንስ ምንድን ነው እንደ ያን በምን በምን ተሻለ? እስኪ ወደ ምን ተቀየረ? በጣም በቃ በዛ ምክንያት ይከፋኛል፣ ውጥቼ ይበረጋል ምናምን በቃ ማልቀስ ምናምን ነበረ? ለምሳሌ የሚያስለቅሰሽ ምን ነበር እስኪ ምን ነበር እስኪ ትዝ የሚልሽ የቤተሰብ ጉዳይ ነው? ስለምትግ ማበቃ ቆረስኩኝ ሱቅ መውጣት አልችልም፣ ምንም ነገር ከቤት ወጥቼ ማድረግ አልችልም? ምን መሰለሽ ነው በሰውሰውኛ ያ ከሰው ጋር መገናኘት ራሱ። አዎ ከዚህ በኋላ ለምንድን ነው የምኖረው ብዬ አሰብኩኝ። የኔ አልገባሽም? ጥያቄዬ ጥያቄዬ አልገባሽም? ልክ ነሽ እኮ አንቺ የምትመልሽልኝ። ግን ምክንያት ሆኖ የቀረበው ምን ነበር ለምሳሌ? ብቻሽን መሆንሽ ተስፋ መቁረጥሽ እና ባልኖርስ ስ ብለሽ ያሰብሽው ሰዎች ስለማያናግሩሽ ነው ወይስ አንቺ ሄደሽ ስት ስለምትፈሪ ነው? ምንድን ነው ምክንያቱ? ነው በቃ ከሰዎች ጋር ግንኙነት መፍጠር አልችልም። በቃ ንግግርሽ ጥሩ አይደለም፣ ደስ አይላቸውም፣ የሆነ ይከፋብሻል። ስታወሪ አንዳንዴ ይተባተባለሁ ማራስ ጀምር ነው በቃ በዛ ያሳፍረኝና ቁማል ያንን ሰው ራሱ ሳይ እንትን እላለሁ በቃ ደግም እንደዛ እንተባተ ይመስለኛል። ወይ ስራት የሚያውቁት ይመስለኛል። እጅ ግሪ ምናምን ይንቀጠቀጣል በቃ በሰው ፊት እንደዛ እስከሚታይ ድረስ ማለት ነው። ድምፅ ይቆራረቃል፣ እንተባተባለው እሱን እሱን ሰራለው በሰው ፊት እና የምናገረው ነገር ጥሩ አይሆንም ምናምን ይላለው። አየሽ እንግዲህ፣ እንዲህ አይነት ፎቢያ ብዙ ጊዜ ነጮች የራሳቸው የሆነ ስም ቢሰጡትም፣ በመንፈሳዊ ቋንቋ ስናየው ግን ብዙ ጊዜ የሚያነብ ሰው ኢንፎርሜሽን የሚያዳምጥ የሆነ ነገር ወደ አይምሮ የገባ እውቀት ያለው ሰው ሲያወጣው፣ ቢያንስ በቻለው መጠን በአቅሙ እንደ ከለሩ፣ እንደ ቁመቱ፣ እንደ ማንነቱ፣ እንደ ሰፈሩ፣ እንደውሎ የተወሰነች ነገር ለማውጣት ይሞክራል። ለምሳሌ ቡና የሚጠጡ ቤተሰቦች ካሉ ጎረቤቶች ካሉ ቁጭ ብሎ ቤተሰብ ሲጨዋወት ቁጭ ብሎ የቤት ስራውን የሚሰራ ህፃን ልጅ ብዙ ነገር ስለሚሰማ ቢያንስ እንኳን የሆነ ነገር ተናገር ቢባል ከሚሰማው ነገር ውስጥ የሆነ ነገር ማውጣት አያቅቶም እና ለመስማት ወይም ለማዳመጥ ዝግጁ አይደለሽም፣ ወይም ደግሞ ለማወቅ ዝግጁ አይደለሽም፣ አትፈልጊውም፣ ፍላጎት የለሽም። ምን ይከለክልሻል? እስኪ በሚታይ ነገር ምን ይከለክልሻል? ያምሻል? ራስሽን ስታነቢ ወይ ስታውቂ የሆነ የሚያስጠላሽ ነገር አለ? ምንድን ነው የሚያስጠላሽ? እስኪ ከሰዎች ጋር መሆን ማለት እሺ ይኸውልሽ፣ ይሄ አብሮ የተወለደው የመጀመ አብሮ የተወለደ ከእናት ማህፀን አብሮ የተወለደው የዛር መንፈስ ባህሪሽን በደንብ ስላወቀ ቀስ እያደረገ በዚህ ሲስተም አሳድጎ ከማስተርቤሽን ጋር በተገናኘ የግል ወሲብ ራስን ከማርካት ጋር በተገናኘ ዝሙትን እንደዚያ ያስተምራል። ከዛ ደግሞ ወደ ሌዝቢያንነት ይወስዳል። እንደገና ደግሞ ሰዎች ለእኔ ልክ ነው አለ ወደ ሌዝቢያንነት ይወስዳል አለ ወደ ሌዝቢያንነት ይወስዶሻል አለም ወደ ግል ወሲብነት። አዎ፣ ለምን ሰው የለም፣ የሚያማክር ሰው አይኖርም። መፍትሄ ነው ብለሽ ያሰብሻቸው ጎበዝ። አዎ፣ እምልሽ የችግሩን ተጽዕኖ ነው የምናገሩ አሁን ያለሁት እንጂ አሁን እንደዛ ታደርጊያለሽ ማለት አይደለም ግን ይሄ ባህሪ ያለባቸው ከሰው ጋር ብዙ ጊዜ የማይቀራረቡ በተለይ ወንድም እህት የሌላቸው ለብቻቸው ያደጉ ወንድም እህት ቢኖራቸውም ግን በአባትና በእናት የሚለያዩ ይሄ ከእናትም ከአባትም አብሮ ያልተወለዱ ልጆች የመገፋት ባህሪ፣ ዘመድ ሆኖ የመኖር ጥገኛ ሆኖ የመኖር ባህሪ ምንድነው? የሚባለው ቀዥቃዣ ሆኖ ልጆች ሲኖሩ እቃ ሲሰብሩ ወይ ሲያስቸግሩ ቤት ውስጥ ዱላ ሲበዛባቸው ተደብቀው ብቻቸውን አንዳንድ ነገሮችን የማድረግ ሲጀምሩ፣ ይሄ ተደማጭነትን አለማግኘትና ወደ ሌላ ነገር የመቀየር ባህሪ አለው። ግን ይህን ሁሉ የሚያለማምደው አብሮ የተወለደው መንፈስ ነው። አስተዳደግ ተጽዕኖ ቢኖረውም ይህን መንፈስ ለመቃወም ግን ምን ታደርጊያለሽ መሰለሽ? አንደ አንደኛ ነገር ከሰዎች ጋር አብረሽ መቀላቀልና የሚያወሩትን ነገር ሰምተሽ መሳቅ፣ መጫወት የሚያስቅ ባይሆንም የኮሜዲያኖቹንም የተለያዩ ነገሮችን አብረሽ ዝም ብለሽ፣ ከዛ ከቤተሰብ ጋር ሲስቁ አብረሽ መሳቅ፣ መጫወት፣ መሳተፍ። ከዛ አብረሽ ስትስቂ ከሰዎች ጋር የመቀራረብና የመሳተፍ ባህሪ እያድርብሽና የሆነሽ ነገር ጣል ታደርጊያለሽ። ከራስሽ ሲተርቡሽም ሲያወሩሽም በሳቅ ነው የምታሳልፊው እንጂ አኩርፈሽ ወይም ደግሞ ተናደሽ ተቀይመሽ ከዛ ቦታ አትንሽም። ይሄ ዝም ብሎ ኖርማሊ እንደ አንድ መንፈሳዊ ሰው ከሁሉም ሰው ጋር የመቀላቀል ነገር ነው ከጸሎት ጋርና ከመፍትሄው ጋር ስመጣልሽ ግን አንቺ ውስጥ ያለው መንፈስ ተጠቃሚ እንዳትሆኝ እየዘጋ ቡዳ ዛር የሚባል መንፈስ አለ ቡዳ ዛር ምንድን ነው የሚያደርገው ጆሮን እንዳትሰሚ ሳይሆን እንዳታዳምጭ ያደርግሻል መስማት ድምፅ እንሰማለን ማዳመጥ ግን ከልብ ነው አይንሽን ደግሞ እንዳትመለከች ሳይሆን ማ እንዳታይ ሳይሆን እንዳትመለከች ያደርግሻል የምታያቸውን ነገሮች አስተውለሽ እንዳታያቸውና ወደ አይምሮሽ እንዳይገቡ ሁሉ ነገር ኔጌቲቭ ሳይድ አሉታዊ መንገድ እንትመለከት ያደርግሻል። እንደዛ አድርጎ አሳድጎ አሳድጎ ምን ያደርግሻል? በኋላ ስታድጊ ሰዎች በአንቺ ዙሪያ ሲያወሩ ሁልጊዜ አንቺን የሚተርቡሽ፣ የሚያሙሽ የሚያሙሽና የሆነ በቃ ምን እያሉኝ ነው ብሎ ስለሚናገሩት ነገር ተርጉመሽ ገና ምን እንደሆነ እንኳ ሳትሰሚው ንግግሩን ራሴሽ ፈጥረሽ ትርጉሙንም ራሴሽ ፈጥረሽ ተጨንቀሽ ነው የምትሄጁ ከዛ ቦታ አይደለም። አዎ እና ይሄ ነገር እንዳይፈጠር ከሰው ጋር መቀላቀል፣ ጉባኤ ሄደሽ መሳተፍ፣ ሰባኪያን ሲናገሩ ከፊት ለፊት ሄደሽ መቀመጥ ወይም ደግሞ መሀል ላይ ተቀምጠሽ ከሰዎች መካከል መገኘት፣ የሆኑ ህዝቦች ያሉበት ቦታ ላይ ተሳትፎ ማድረግ፣ እንዲህ አድርጊ። ከዛ ስትጸልይ ግን የምትጸልዩ የጸሎት መጽሐፍ ይሄ አይምሮን ከማስተካከል ጋር በተገናኘ ቅዱስ ራይልን የቅዱስ ኡራኤልን መልክአ ኡራኤል ወይም ድርሳነ ኡራኤልን ብትጸልይ ከአይምሮች ጋር በተገናኘ በጣም ብዙ ነገሮችን ሊያሳውቅሽና ሊያስተካክልሽ ይችላል። አሉታ ወይም ኔጌቲቭ የሆኑ አስተሳሰቦችን ወይም ደግሞ ይሄ ዝም ብሎ ጥሩ ባልሆነ መንገድ የምትጠረጉሚያቸውን ነገሮች ፖዘቲቭ ቲንከር እንድትሆኝ ያደርግሽና ጠዋት ጠዋት ተነስተሽ የምስጋና መዝሙሮችን ማዳመጥ። መዝሙሩ ስታዳምጪው ደግሞ በኤርፎን ሳይሆን በፊት ለፊት በስፒከር አድርገሽ ማዳመጥ። ለብቻሽ የምታደረጊያቸው ነገሮች መተው፣ ስትበይ ብትቺ ናን ብላ ብለሽ ከሰዎች ጋር መብላት፣ ከሰው ጋር የመተባበር ነገር አድርጊ። ከዛ በተረፈ መንፈስ ተቃዋሚ ቡዳ ዛር አይነት እና በጣም መጥፎነቱ ምንድን ነው? ላንቺም የሚጠቅም ነገር አይሰጠሽም። በሰዎች ዘንድም ስትታይ ደግሞ ጥሩ ነገር አያሳያቸውም። አንቺም ሰዎች ጥሩ ነገር እንደማይተረጉ አንቺን በጥሩ መልኩ እንደማይመለከቱሽ ነው የምታስቢው። ሶስት ጉዳት ነው ያለው። አንቺም አትጠቀሚም፣ ሰዎችም አንቺን እንደማትጠቅሚ አድርገው እንደሚያስቡ ታስቢያለሽ። ሰዎችም አንቺን ሲያዩሽ ደግሞ ይጭች ዝጋታም የማለት ነገር ስም እየሰጡሽ ነው የምትቀጥው እና ቡዳ ዛሬ ጥላ ጸባይን ከማበላሸት አይንን ከማንቀሽቀሽ ሌሎች ደግሞ ምንድነው እጅሽ ላይ ያሉትን የሚጠቅሙ ነገሮች ሰዎች በአደራ መልክ አስቀምጭ ያሉሽ ነገር በማበላሸትና የሆነ አደራ ማን ነው ምንድን ነው የሚባለው እምነት የሚጣልብሽ እንዳትሆኝ የማድረግ ባህር ያለው ሚስጥራቸው እንኳን ሊያዋሩ ሲመጡ አይቺ ድሮንም እንኳን ዓለም እኛዋር ትናት ራሷ ማታወራነችና ምንም የምናውራት ነገር የለም ብለው ብዙ ነገሮች ይዘጉብሻል። ስለዚህ ምንድነው የምታደረጊው ጥያቄ መጠየቅና ሰዎች ሲያወሩ ማዳመጥ ዝምሮች ጠይቂያቸው፣ ውስጥ ይሄ ምን ማለት ነው ስትያቸው፣ ይሄ ማለትም ይሄ ነው ሲሉሽ ማዳመጥ፣ ከነሱ ጋር ማውራት። ጥያቄ በመጠየቅ ብቻ ከሰው ጋር መግባባት ይቻላል። አንቺ የምታወሪ እንኳን ባይኖርሽ ጥያቄዎችን ታወጪ ታወጪ ታወጪ። የመንፈሳዊ ጥያቄዎችን ሰንበት ትምህርት ቤት ሄደሽ ይሄ ምን ማለት ነው ወንድሜ፣ እህቴ ይሄ ምን ማለት ነው፣ እስቲ ንገሩኝ፣ ስቲ ሰዎቹ ሲያወሩ አብረች ስትከራከሪ፣ ይሄ ማለት ይሄ ነው ስቲ፣ ከዛ ምልልሱ ራሱ ከሰው ጋር እንድትግባቢ ያደረግሻል። ከዛ መንፈሱ ይበሳጫል አንቺ ውስጥ ያለው። ግን ይህን መንፈስ ለመከላከል ትልቁ የመልካውር ሀይል መጸለይ ነው። አይምሮ ላይ ስለሆነ ያለው ጭንቅላት ላይ ስለሆነ ያለው አይነጥለው፣ ቡዳ ዛር አይነጥለው ጭንቅላትሽ ውስጥ ሆኖ ስለሆነ የሚሰራው ቀድሞ የገነባውን ፎቅ ማፍረስ አለብሽ። መጀመሪያ ልጅ ሆነሽ የሰራውን ፎቅ ይህን አርጊ። ሰላሙኝ። እግዚአብሔር ከአንቺ ጋር ይሁን።